አውዝ ቢላሽ ታለች አትግኝ ሴጣን። እኔ የምላችሁ ውድ ቤተሰቦች እነዚህ ልጆች አይጾሙ ወይ ጾም የለባቸውም ወይ? አሁን እኮ ግራ ገባኝ እኮ እየተነቃቁ ምን እያሉ ሴጣን እያሉ አድንገኝ እያሉ እየተረባበሹ እየመጡ ነው። በመቀጠል ለመሆሩ ሩታዬና ይሳቅ እንግዲህ በቲክቶክ ሰፈር ብቅ ብለዋል። ትናንትና የእርዳታ ቪዲዮ ሰርተን ነበረ ነገር ግን ዋርኒንግ ተልኮብናል። እባካች ኮፒ ሊንክ አድርጎ የሚል መልእክት አስተላልፎ እንግዲህ ሄደዋል ማለት ነው። ሌላ ይሳቅ ተፈተነ። በማ ተፈተነ? በፀጉሻ ፀጌ እኮ ደፈረችው ለማለት ትንሽ ነው። ላይክ ረበህግ በሕግ አምላክ እኔ የምር ላይ ታደርጎኝ እና እንዴት ናችሁ? ጾሙ እንዴት ይዛችሁ አደራ? ከኛ ጋር ሁሉ ሰላም ነው አልሐምዱ ሊላ። ሌላ ደግሞ እንግዲህ አብረሽ ሩታዬ፣ ባልሆነ ቦታ እንድትወድቅ አልፈልግም። የእሱ ማንነት ማወቅ አለባት የይሳቅ ማንነት ብሎ እንግዲህ ይሳቅ ጸጌ ሩም ጠራችሁና እንድትፈትሸው አደረጉ እና ጸጉሻ ማለት ነው ጸጉሻ። ሩታ የያዘችው ነገር ሁሌ ያምርሻለሽ። አብረሽ ፈትሽ ቢለስስ ምን ትፈትሻለሽ? በመከተል ደግሞ አብረሽ ስትይዘው ሩታ አብረሽን ጠጋልሽው። አሁንም መልሳ ደግሞ ከማነው ከይሳ ጋር ቪዲዮ ስትሰራ ሩታ መልሳሽ መጣሽና ልታላቀግ። ጓደኛ እንጂ ባሌ አላለችም እኮ፣ በነገራችን ላይ ይሳቅን ባሌ ነው አላለች፣ ፍቅረኛ ነው አላለች። ያለችው ሩታ ያው ጓደኛዬ ነው፣ ከዚህ በኋላ ቪዲዮ እንሰራለን፣ ምርጥ ጓደኛዬ ነው ብላለች። ይሄ እናውቃለን። ከዚህ ውጭ የምናውቀው ታሪክ የለም። ልክ እንዳየ ነው። እና ለምንድን ነው የሚያምሮሽ እሷ የያዘችው ነገር እኔ ጥያቄ ይሆንብኛል? ወይስ ይህች ልጅ ብዙ ሰው ይቀናባታል። ሩታ እኮ ማለት ነው ትንሹም ትልቁም ነው የሚቀናባት፣ ለምን እንደሆነ አላውቅም። እውነት እውነቱን አውሮ ከተባለ እንደዛ ነው ማለት ነው። እና ፀጉሻ ለምን እንደሆነ አላውቅም። እና ለማንኛውም አትንክኝ ሴጣን አላት እኮ ፈረብደ እናንተ ጾም የሚባል ነገር እኮ የለም በቤታቸው እንዴ ጾም ባለፉበት በዞሩበት እራሱ እየዞረ አይመስለኝም። እናንተ አሁንማ እንጂ የሚል ድራማ መጥየ የምር የሚያስጠላ ድራማ ነው ያመጡት። አሁን ማለት ነው ማለት ይህን ረ ያስጠላል፣ ይደብራል። እና ፀጌ ደግሞ ሴት ልጆች ሴቶች በተለይ እራሳችሁ እያረካሳችሁ ደግሞ አትስሩ። ለብር ብላችሁ ሽ

ስተፈረ ላ እኔ አሁን አይኔስ አይኔ፣ የምር እኔ ይሄ ሰሙን ብጠፋ ነው የሚሻለኝ እንጂ እንደዚ ከተብካ እኮ ብጠፋ ነው የሚሻለኝ እንጂ፣ ይሄማ አያዋጣም። ምክንያቱም ካያች ከሆነ ያንን ፓርቲ ላይ እንደዚ ተጎትታ ተጎትታ፣ እሱም ወደዛ ወደዛ ሄደና እንግዲህ አመለጣት አመለጣት። ያን የፈለገን ቢሆን ለዲራማን ቢሆን ለገንዘብን ቢሆን በዚህ ልቅ፣ ኧረ ሩታ እኮ ስትጠጋጋ ራሱ እንደዚ ስትሳሳም ራስ እኮ አይቻላቅም ከሌላ ወንድ ጋ ከባለዋ ውጪ ማለት ከማጋለምሰማ እስኪማ አምጡ እስኪ ዝም ብሎ ሰላም ተባባላለች እንጂ እንደዚህ የፀጌ ቤተሰቦች ካዩሽ ገደሉሽ። የቪዲዮሽ ቪዲዮሽ ፀጌ ቪዲዮሽ ካዩት ቤተሰቦች ገደሉሽ። ሩታ እንደዚያ ያደርጋ ቢሆን ይሄኔ አዳቤ በቃ ቅልጥ ነበረ የሚያደርገው ህዝቡን በሙሉ ማለት ነው። እንደዚህ ያደረገች ይህንንም ቆርጣችሁ ውሰዱና የእሷ ማለት ነው። በቃ እዛ ዞሮት እስኪ ይሄ ያደረገች ይበሉ። አንድ ሰው አይልም። የሮታ ቢሆን ግን ስንቱ ስንቱ ይጫወትበት ነበረ። ግን ፀጌ እራስሽን ባታራክሽ ጥሩ ነበረ። የምር ቆንጅዬ ነሽ፣ መልከ መልካም አቋማለሽ። እንዴ በቃ ምን ልበልሽ? ሁሉ ነገር አሟልቶ ሰቶሻል። ብቻ ምንድን ነው እንብርትሽን ታሳያለች በብዛት ማለት ነው። ሌላ በጣም ቆንጅዬ የምታምር ረጋ ያለች ልጅ ናት። ነገር ግን ይሄ ተግባር ግን ባይኖር ጥሩ ነበረ። ግን አበላሸሽው። ብቻ የሴት ልጅ ምንነቷ አንትኗ ነው የሆነ ስነ ምግባር ሲኖራችሁ ቁጥብ ስትሆኑ ነው። ሌላ እንደዚህ በየሄዳችሁበት እንደዚህ የምትዝረከረኩ ከሆነ መልክ ቢኖራችሁ አፍንጫ ሰርጋጋ ብትሆኑ አቋም ቢኖራችሁ ሞዴሊስት ብትሆኑ ምን ዋጋ የለውም። የራሳችሁ ማንነት የሆነ ባህሪያችሁ ጤነኛ ባህሪ ከሌለን ይሁን እንደዚህ የምንዝረከረክ ከሆነ በየሄድ ነበት እና የሚያስጠላ ባህሪ ነው ያሳየችው ዛሬ ይጭ እርተው ለእናንተ ስንል እኛ እንጥፋ እንዴ? ከሚዲያ እንጥፋ? ኧረ እንስራበት እንዴ! እናንተም ስሩ፣ እኛ የምንስራበት ግን። ስትሰሩ በእንደዚህ አይነት አይደለም ማለት ነው። እና ሩታ በዚህ አይነት ስላላየሁሽ፣ እውነት ለመናገር ይሄንን ሳየው ማለት ነው ሩታ ነው ያስታወስኳት። በየትኛው ቪዲዮ ይቻታለሁ እንደዚህ ነገር ስታደርግ የሚለው ማለት ነው። ከባሏ ጋር ራሱ እንደዚህ ስትሆን አላየኋትም፣ እንኳን ከሌላኛው ሰው። ወይኔ በላቸው ረተው፣ ሴቶች ረተው፣ ረተው፣ ሴቶቹ በጠቅላላ ኮነ የምንሰደበው ተው አሁን አንዱ ሲባል አንዱ እንትን ይባላል። ምንድነው? ይሰደባሉ ማለት ነው እና እንደዚህ አይነት ነገር ባትሰሩ ጥሩ፣ ለተመልካቹ ራሱ በታስተላልፉ። ሲቀጥል ደግሞ አሁን ብዙ ልጆች የአብረሽና የሩታ የፀጌ የማን ነው የዳኒ የሜሪ ነው መሰለኝ ቻናላቸው ይዘጋ የሚለዋሉና አይዘጋም እኮ የማንንም ቻናል ማንንም ማዘጋት አይቻልም። ባይዞ ባይሆን ባይሆን አለማየት እንደዚህ አይነት ነገር ሲለቁ አሁን በአብረሽ ቤት ድራማ ነው የተሰራው። ባይዘው ወይ እንጂ ድራማ ተሰራ እንጂ ምንም አይነት ነገር አልተደረገልንም። አላየንም መጥፎ ነገር እንደ ዛሬው አይነት ቪዲዮ እየለቀቁ ቢሆን እሱ ቢሆንማ ወይኔ ህዝቤ ወይኔ ህዝቤ ባ እንደነበር አውርዶ የሚፈጠፍጣቸው ማለት የዛሬ የፀጉሻ እና የይሳቅ ቪዲዮ አይነት ቢሆን ማለት ነው እንደዛው በላይ ላይ ስትወጣ ወይኔ እናዳ እኔ እኮ ነው ያፈርኩኝ የምር እሷ ቦታ እኔ ነኝ የሳልኩኝ ማለት ነው እንዴት እንደተሸማቀቀ ዞር አደረኩት የምር የምር ገፋ ነው ያደረኩት በጣም ነው ያስጠላው ወይኔ ኧረ ተው ኧረ ተው፣ ተቆጠቡ። እና ሩታ ደግሞ ያው በቲክቶክ ነው ወጣችሁ። ምን ነበረበት፣ በዩቲዩብ ትመጡ። እኔ በዩቲዩብ ይመጣሉ ብዬሽ ጠብቂያቸው ነበረ። ፍቅርና ፎአደም እንግዲህ ሊታረቁ ነበረ። አንዲትዋ ደግሞ አይታረቁም፣ አልፈልግም፣ ለአንተ ስሜት አለኝ ብላ እንግዲህ አፈረጠችው ማለት ነው። ነይ ቻናል ልትከፍት ይሁን የእውነትን ፎአድ ልትወስደው ይሁን አላቅምና እያለች ነበረ ማለት ነው። በዚህ ሪሞት እንዳልልሽ እያለች ነበረ ፍቅር አይ አዬ አይ እና አብርሽ ውሃ በላ ውስ። ነገሩ እንዴት ነው? ወዴት ወዴት ነው? ያም ሆነ የግል ሊሄዱ ነበር፣ ወደ ውጭ ሊወጡ ነበር። አላውቅም። ይውጡ አይውጡ መጨረሻቸው ያሳየን። የእናንተ የእናንተ የዚህ ድራማ መጨረሻ ምን እንደሆነ አላውቅም። ያሳየን፣ የምር ያሳየን። ተብካ እኮ እንደ ዛሬው አይነት ቪዲዮ ግን ደግሞ እንዳይለቁብን እንትን በለው። እውነት ለመናገር አትሳቁ፣ እንደዚ አይነት ነገር ሲለቀቅላቸው ይሄ እኮ አያስቅም፣ በጭራሽ አያስቅም። እናንተም ገና ሌላኛው ሰው ልጆች ራሱ ቢያዩት ይበላሻሉ። እንደዛ ይነት ቪዲዮ ሲያዩ ማለት ነው በጣም ነው የሚያስጠላው። ግን እኔ በእኛ ልጆች ስላላየሁ እንደዛ ይነት እ ደስ ብሎኛል። እውነት ለመናገር አንድች ቀን አላየሁም አንድች። ባይሆን ፀጌ ከባልሽ ጋር ታርቄ በቃ ባልሽ ያዋጣሻል። ምንድነው አንቺ የሰው ባልሽ ቤት አስቀምጠ የሰው ባልፈትሽ ስትባይ የምትፈትሽ ባል እሱ አሁን የትዳር ይኖረዋል ኑሮ አይን አላቅም እና ካሜራ እንዳያላውቁ ይሁን አላቅም። አላውቅም እና እንዳለ ወይ ካሜራ እንዳለ አውቆ ነው ወይ የሆነ ነገር አለች። ይሳቅ ልትወስድ ነው አብረሽ ለሩታ መለስሽላት። ከዛ በኋላ ይሳቅ ለራስሽ ልታረጊ ማለት ነው። አስባችኋታል እንግዲህ ካሜራ ወይስ በሁለቱም ጎን ልታደርጋት ነው። ለሩታ ምስል ማውጪ ነች። እና አንዳንድ ልጆች ማለት ነው ማታ በሰራዎች ቪዲዮ እናንተ አጾሙም እንዴ? አትሳደቡ የምር በ በግ እና ማታ ማታ በሰራሁት ቪዲዮ አብርሽነሩታ እንደሆነ አይለያዩም፣ አታቀሳስሪ፣ በጾሙ አላሉኝም አላለችኝም። ሁለት ሶስት ናቸው እንደዛ ያሉኝ እና ብሎክ አድርጌ አስወጣኋቸው። እኔ ልጾምበት እኔ ይለያያሉ ብያለሁ፣ ባይሆን አይለያዩም እንግዲህ አንጀታችሁ ቅጥ ልርርድብን ይበል። እኔ እነግራችኋለሁ በደንብ አድርጌ